እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። ዛሬ የመስቀል በዓልን አስመልክተን በውቢቷ ከተማ ሀዋሳ ተገኝተናል። በዚህ ከተማ የተገኘንበት ዋናው ምክንያት የሲዳማ ባህላዊ ምግቦቹንና ባህላዊ አልባሳቶችን አሰራሮችን ልናሳያችሁ እንዲሁም ደግሞ ከተለያዩ አካባቢ የሚመጡ ቱሪስቶች ወይም ሀገር ጎብኚዎች በዚህ ከተማ ሲመጡ ሊጎበኟቸው የሚገቡ የቱሪስት መስህቦችን በጥቂቱ እናስቃኛቸዋለን። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ የጋበዝኩኝ በድጋሚ መልካም የመስቀል በዓል ሊሆንላችሁ መኛለሁ። አብራችሁኝ ቆዩ። የመስቀል በዓል በሲዳማ ክልል ሐዋሳ ከተማ ከደመራ ዕለት አንስቶ በተለያየ ሃይማኖታዊና ባህላዊ ስርዓት በድምቀት ይከበራል። ባህልና ሥርዓቱን ጠብቀው የተዘጋጁ ባህላዊ ልብሶች በዓሉን ያደምቁታል። ከነዚህ ውብ ልብሶች ጀርባ ያሉ ዲዛይነሮችን ጥበብ ልናስቃኛችሁ ወደ አንድ ባህላዊ ልብስ ቤት ጎራ ብለናል። እንኳን አደረሰሽ ለመስቀል በዓል። ወደ ውቢቷ ሀዋሳ በሰላም መጣሽ። በጣም አመሰግናለሁ። መቅደስ አስፋው እባላለሁ። የሲዳማ ባህል አልባሳትን እናምርታለን፣ እንሸጣለን ማለት ነው ሰፍተን። በጣም ጥሩ። በጣም የተለያዩ አልባሳቶችን ነው እያየሁ ያለሁት። የወንዶች አለ፣ የሴቶች፣ የልጆች አለ። እንደምታያቸው እዚህ ጋር ይሄ ቀሚስ ነው የሴቶች ትልቅ ሴቶች የሚያደርጉት ቀሚስ ነው። በተለያየ አይነት ነው የምንሰራው። እኔ ለበስኩትንም እያየሽ ነው። እነዚህ ከለሮች የሲዳማ ከለሮች ናቸው። ክሮቹ ማለት ነው ሲዳማ። ጥቁር ክር፣ ቢጫ ክሬን፣ ቀይ፣ ቡኒ እነዚህ ክሮች የሲዳማ ባህል ልብስ የምንሰራባቸው በቃ መሰረታዊ የሚባሉ ክሮች ናቸው። እነዚህ መቀየር አንችልም ያን ግን ያን እየተጠቀምን ወደ ዘመናዊ ነው የምናዞረው። ምን ያህል ጊዜ ሆነሽ መስራት ከጀመርሽ? 2007 ላይ ነው የጀመርኩት። በጣም የሚያማምሩ ናቸው። አዎ። ይሄው የወንዶች ኮት ነው። አዎ። ያች፣ እንዴት እንደሚያምሩ እንዴት ያምራል። አዎ። ሲ ያምሩ በጣም ነው የሚያምረው። በጣም በጣም በጣም ያምራል። እዚህ ጋ ሸሚዞች አሉ። አሁን እነዚህ የጻት ናቸው እዚህ ጋ የምታያቸው የወንድ ሸሚዝ አላባሾች ናቸው። በተለያየ አይነት ነው የምንሰራው። ይሄ የሲዳማ የባህል አልባስ ነው፣ ጉንፋ ይባላል። ትልልቅ ሰዎች ናቸው የሚለብሱት፣ አባቶች ናቸው የሚለብሱት። ልጆች መልበስ ግን አይችሉም ወገብ ላይ ረጅም ነው እንደምታውቀው፣ በጣም ረጅም ነው። ይሄ ማሰሪያ እንደ ቀበቶ ግን ረጅም ነው ከቀበቶ በጣም ቀበቶ አጭር ነው። እችኛዋ ቦንፋን ነው የሚከበር ትልቅ ሰዎች የሚለብሱት ሲለብሱት፣ እንዲህ ነው የሚለበሰው። እግር በዚህ ጋር አሁን ይሄ እግር የሚመጣበት ነው። አየሺው፣ እግር በዚህ ጋር ነው የሚሾልከው ይሄንን ከለበሱት ከታጠቁት በኋላ ወገብ ላይ ቺን አዙረው ማለት ነው። ከዛ ይገለበጣል። በጣም ነው የሚያምረው። ዘመናዊ ልብስ በመጠቀም በማይቻልበት ባልነበረበት ጊዜ ነው የሲዳማ አባቶች እራሳቸው እየሸመኑ ይሄን ያደርጉ ነበር፣ ይለብሱ ነበር። ይሄ ካባ የተሸለምነው ነው ነው ቤተሰብ ባህል አልባሳት በከተማ የሲዳማን ባህል አልባሳት በጣም እያስተዋወቀ ቆይቷል። ወደ ዘመናዊ ቀይሮ በጣም ትልልቅ ስራዎችን የሰራ ነውና ከዛ አምባሳደር ተብለን በሀገር ደረጃ በባህልና ቱሪዝም ፌደራል ላይ ከአባ ተሸልመናል ተሸልም ያለው እና ዋንጫም ተሰጥቶናል ይህን ሁሉ የምታያቸውን የምናመርትበትን የምንሰፋበትን ውስጥ ነው ውስጥ ገብተን ብናይ ላሳይሽ እሺ እዛ ጋ ሽመና ነው ሽመና ነው፣ የሚሰራ እዛ ጋ ይቆረጣል። ከሽመና የወጣው ጨርቅ እዛ ተቆራርጦ፣ እዚ ጋ እነዚህ ጋር ስፌቶች ናቸው፣ ወደ ስፌት ይገባል። ከዛ ደግሞ ወደዚህ ይመጣና ካውያ፣ የመጨረሻው ማለት ነው። ካውያ ይሰራና የመጨረሻ ደረጃ መስተካከል ያለበት ነገር ተስተካክሎ ወደ ሽያጭ ይሄዳል ማለት ነው። መግቢያችን ላይ ያየናቸው ተሰቅለው ያየናቸው ነገሮች በሙሉ በዚህ ፕሮሰስ በዚህ ሂደት ያለፉ ናቸው ማለት ነው። ሌላው የመስቀል በዓል ነው፣ ከዛ በተጨማሪ ደግሞ የቱሪዝም ቀንም ነው። ና ስለነበረን ቆይታ በጣም ነው የማመሰግነው። ለሁላችንም መልካም በዓል። አሁን ደግሞ የሲዳማ ባህላዊ ምግቦችና አሰራሩን የተመለከተ ዝግጅት አንድ ቦታ ሄጃ አሳያቸዋለሁ። ተመልካቾች አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። እንዴት አለሽ እንኳን አደረሰሽ እንኳን ወደ ውቢቷ ሀዋሳ በሰላም መጣሽ ወደ ኤሌንቶ ባይላቢ ምግብ ቤት እንኳን በሰላም መጣሽ አመሰግናለሁ በጣም ምግባና የአሰራሮቹን አንዳንድ ነገር እናያለን የሲዳማ ህዝብ እንዲህ መስቀልን የመሰለ በዓል ሲመጣ የተከበረ እንግዳ ሲኖርና ልዩ ልዩ ክብረ በዓላት ሲኖሩ የሚቀርቡ ቡርሳሜ ጩካሜ ኦሞልቾን የመሳሰሉ ተወዳጅ ምግቦች አሉት። አሰራሩ እዚህ ጋር ነው የምንሰራው። መጀመሪያ እጃችንን እንታጠብና አሁን ቆጮ መጀመሪያ ያው እንትን ይባላል ይጨምቃል። እንደዚህ ቆሻሻ ካለው እንደዚህ ይወጣዋል ቆጮ ላይ ያለ ቆሻሻ ስራ ስሮቹ ይወጣሉ። እነሱን እናወጣለን። ከዛ እንደዚህ ከተለቀመ በኋላ በገን እንጨምቀዋለን። በምንድን ነው የሚጨመቀው? ይሄ በዚህኛው በጨርቅ ተደርጎ ይጨመቃል። የጨመቅነውን ደግሞ እንደዚህ አርገን ደሞ በዚህ ወንፊት ተደርጎ ይነፋ ነፍተን ያዘጋጀውን ቆጮ አሁን ደግሞ እናበስለዋለን ማለት ነው። ያበሰልነውን ቆጮ አሁን ደግሞ እናሸዋለን ማለት ነው። እንደዚህ አድርገን ቅቤ ነው ቅቤ ይደረጋል። እንደዚህ ትልቅ ነው። ያው ምንድን ነው የሚባለው? ቡርሳሜ ቡርሳሜ ብዙ ጊዜ ይፈልጋል። ከጨመርን በኋላ እሺን ደግሞ አንስተን እስከሚሞላ እንደዚህ አድርገን እስከ ቅድሞ አድርገን እንደዚህ ሙሉ እንዲሆን እንደዚህ ይደረጋል ማለት ነው። አሰራሩ እንደዚህ ነው። በጥልቴ የሚደረገው አነስተኛ ጥልቴ ነው። ከዛ ካረግን በኋላ ያዘጋጀነው ቅጠል አለ። ከዛ በቅጠል እንሸፍነዋለን እንደዚህ አረ፣ እንደዚህ እንዳይቀዘቅዝ እንደዚህ አርገን በጥልቴ ያረግነው እንቀምሳለን። ያ ታጥበሻል? ከ ከጮካሜውን ከቡሪሳሜውን ጀምር። ይሄ ቡሪሳሜ ነው። ከፈለግሽ እጅሽን ከታጠብሽ በእጅሽ እስኪ ቅመሽ። ይሄ ቡሪሳሜ ነው። ይሄኛው ደግሞ ጩካሜ ነው። ልዩነታቸው ቆጮ አንድ ነው። ልዩነቱ ቅቤውም ቆጮም አንድ አይነት ሆኖ ይሄ ቅቤ አነስ ያለው፣ ይሄኛው ደግሞ ቅቤ በዛበት ቆጮ ነው። ይኛው ጩካሜው። ቡርሳሜ ባዶን በወተት ነው የሚበላው። ይህኛው ጩካሜ ደግሞ በጎመን በስጋ በጥብስ በወተት ተደርጎ ነው የሚበላው። ጎመን በስጋ ማለት እዚህ ጋር እንደዚህ ያለው ነው። ጎመን በስጋ አለ፣ ይሄን እንትን ይደረጋል። ወተት አለ እዚህ ጋር ወተት ሲዘጋጅ በቁራስማ ይደረግና ቁራስማ ማለት ማጥንት ማለት ነው። በሱ ተደርጎ ተቆራስሞ ነው የሚዘጋጀው። እርጎ ከማድረጋችን በፊት እቃውን፣ እንስራውን እናቆራስማለን። አቆራስመን ነው ወተቱን ውስጥ የምናደርገው ማጥንት ማለት ነው። አሁን እቺን የሰራናትን እንብላት። ጥሩ ነው። መልካም በዓል ይሁን። የሲዳማ ባህላዊ ምግብ አሰራርን በጥቂቱ ያስቃኘናችሁ ፕሮግራም ይህንን ይመስላል። ሲዳማ ክልል ተመቶ ሀዋሳ ተመቶ መታየት ያለባቸው በርካታ የቱሪስት መስህብ ቦታዎች አሉ። እነሱን ደግሞ በጥቂቱ አንድ ሁለት ቦታ ይዣችሁ እጓዛለሁ። አብራችሁ ይቆዩ። በድጋሜ መልካም በዓል። መንፈስን ለማደስ ከቤተሰብ ጋር ተሰብስቦ ጊዜ ለማሳለፍ ሀገርን ለማወቅ ሲዳማ ተመራጭ ሆነ። የመዝናኛና የቱሪስት መዳረሻዎች አሉት። በርካታ ተፈጥሯዊና ሰው ሰራሽ ሀብቶችንም የታደለ አካባቢ ነው። ሀዋሳ ውስጥ ሲመጣ ወይ ሲዳማ ውስጥ ሲመጣ አንዱ የቱሪስት መስህብ የሆነው ቦታ ፍቅር ሐይቅ ነው። በዚህ በተንጣለለ ውሃ ላይ እንዲህ በጀልባ እየተጓዙ መዝናናት አንዱ የሀገር ጎብኚዎች ደስታን ሀገርን ለማወቅም ታሪክን ለማወቅም አንዱ የሚረዳበት መንገድ ነውና እስ ትንሽ ስለ ፍቅር አይቀውራኝ እንግዶች ስመጡ ዳእቡሹ ብለን ነው የምንቀበለው። ያው ዳእቡሹ ብያዋለሁ። ሌላው ደግሞ ያው ወደ ሀዋሳ ከተማ ስገቡ የከተማ አቀማመጥ አረንጓዴነቱ ጽዱ መሆኑ ቱሪስት መዳረሻ የቱሪስቶችን ቀልብ በሚስብ ከተማ ብለን ነው የምንወስደው። ምክንያቱም የአየር ጸባይ ለእንግዶች የተመቸ ከመሆኑ ጋር እና ሌላው ደግሞ ማህበረሰቡ እንግዶች ስመጡ ዳእቡሹ ብሎ በፍቅር ስለሚቀበል ይህም ልዩ ያደርገዋል። ሌላው ደግሞ መላ የኢትዮጵያ ብሔር ብሔረሰቦች በፍቅር በአንድነት በሰላም ስለምኖሩ፣ በመቻቻል በሰላም አንድ ላይ ስለምኖሩ ይህም ለቱሪስት ምቹ የሆነ ከተማ ያደርገዋል። ወደ መስህቦቹ ስንሄድ መዳረሻ ቦታዎች ተፈጥሯዊ፣ ታሪካዊ እና ባህላዊ የሆኑ የቱሪስት መዳረሻ ቦታዎች አሉ። ይሄ ሀዋሳ ሀይቅ ከተፈጥሯዊ መስህብ ከሆኑ መስህቦች ዋናውና አንደኛ የመጀመሪያ ተብሎ የሚጠራ ነው። እንግዲህ ከተማውም ስያሜ ያገኘችው ከዚህ ከሀይቁ ነው። ሰፊ የውሃ ምድር የሚለውን ይወክላል። ሰፊ ማለት ነው። ፍቅር ሀይቅ የተባለው ፍቅር ሀይቅ የሚለውን ስያሜ ያገኙት እንግዶቻችን ቱሪስቶቻችን ወደ አዋሳ ሲመጡ ወደዚህ ሀይቁ ጋር መጥተው ተዝናንተው ደስ ብሏቸው ሲመለሱ ይሄማ ፍቅር ሀይቅ መሆን አለበት ብለው ስያሜውን በዛ ነው ፍቅር የሚለውን ያገኘው። በሀይቁ ዳርቻ የተገነቡ ሪዞርቶች አሉ፣ ሆቴሎች አሉ ባህላዊ ሬስቶራንቶች አሉ። ወደ ሀዋሳ የመጣ ሰው ቡርሳሜ በልቶ ምግቦቹን አሰራሮቹንም በደንብ ተመልክተናል ቀደም ብለንና እንደ ሀዋሳ ላይ ሲመጣ ሰው ቡርሳሜን ሳይበላ ጩካሜን ሳይቀምስ መሄድ የለበትም ብለን እናስባለን። የሲዳማ ባህላዊ ምግብ ቡርሳሜ በልቶ ጩካሜ፣ ኦሞልቾ አለ ቲማ አለ በጎመን የሚፈልገውን ይቀርብለታል እና በተመጣጣኝ እኛ የመጣ ነው እንደ ቤተሰብ ለመዝናናት ከቡልሆራ አካባቢ ከኦሮሚያ ማለት ነው። የመጣ ነው በአመት አንድ ጊዜ ሁለት ጊዜ የመጣ ብዙ ጊዜ እንዝናናለን። ፍቅር አይቅን እንድ ብለን ለመግለጽ እንኳን ቃላት ይከብደናል። ልጆቻችን ከነ ቤተሰቤን የመጣሁት በቃ ፍቅር አይቅን መግለጽ አልችልም በቃላት። በጣም ደስ ይለናል። አሪፍ ጊዜ እያሳለፍን ነው። አሁን ደግሞ እንግዲህ ተመልካቾች እዚህ ፍቅር ሐይቅ ላይ ያደረግነው ቆይታ ይህንን ይመስላል። ግን ደግሞ ይህን ብቻ አይደለም ማሳያችሁ። የሲዳማ ባህል ማዕከል የሚል የሚባል ማዕከል አለ። እዛ ማዕከል ውስጥ የተለያዩ ሀውልቶች አሉ። እነዚ ሀውልቶች የራሳቸው ታሪክ ያላቸው ግለሰቦች ሀውልት የተሰራላቸው ናቸው። ወደዛ ደግሞ ጎራ በለን ያለውን ታሪክና ግለሰቦቹ ምን አይነት ተጋድሎ አድርገው ነው ምን አይነት ታሪክ ሰርተው ነው ሀውልት የተሰራላቸው የሚለውን አብረን የምናይ ይሆናል። ተመልካቾች እስከ ፕሮግራማችሁን ፍጻሜ አብራችሁ እንድትቆዩ ያጋበዝኩኝ በድጋሚ መልካም የመስቀል በዓል። እንግዲህ ፍቅራዊ ቀን በጀልባ ተዘዋውረን ተመልክተናል። አሁን ደግሞ የሲዳማ ባህል ማዕከል ግቢ ውስጥ ነው የምንገኘው። ምን ምን ነገሮች ናቸው ያሉት እዚህ ግቢ ውስጥ? እንግዲህ እዚህ ግቢ ውስጥ ማግኘት የምንችለው መጀመሪያ የባህል አዳራሽ እናገኛለን። በግቢ ውስጥ አንድ ላይ ይዘው የተሰሩ የሲዳማ ጀግኖች የአርበኞች ሐውልት ነው የምናገኘው። እነዚህ አርበኞች ለሲዳማ ነጻነት ለኢትዮጵያ ነጻነት የታገሉ ናቸው። ጀግኖች ናቸው። ከምኒልክ ዘመነ መንግስት ጀምሮ እስከ ደርግ ድረስ ታገሉ ጀግኖች አርበኞች ናቸው። ይህ ላንቀሞ ናሬ ባለው ጭቆናውን በመቃወም የታገሉ ጀግና ናቸው። ላንቃሞ ናሬ ይባላል። በጣም ጀግና ነው። እዚህ ጋር የምናየው ደግሞ በዋን አሊቶ ሄዋን ነው። አሊቶ ሄዋኖ ይባላሉ። በዋናነት እሳቸው የጣሊያን ጋር ሲታገሉ የነበሩ ናቸው። ጽሑፉን እንደምታነቢው በጣሊያን ወረራ በሀገረ ከአምስት ዓመት በላይ አትኖርም ትጠፋለህ ብሎ ትንቢቱን በይፋ በማሰማት ቃሉን ሳይለውጥ በልበ ሙሉነት ታግሎ የተሰዋ ጀግና። በሲዳማ ክልል ሀዋሳ ከተማ ተገኝተን ባህላዊ የልብስ አሰራሩን፣ ባህላዊ ምግቦቹን እንዲሁም ደግሞ እዚህ ከተማ ስትመጡ ልታዩቸው ልትጎበኛቸው ከሚገቡ ቦታዎች መካከል በጥቂቱ አስቃኝቻቸዋለሁ። በድጋሚ መልካም የመስቀል በዓል እንዲሆንላችሁ እየተመኘው ቸር ያሰንብተን።